ከቤት ኪራይና ከእለት ፍጆታ ተርፎ ቤት ለማግኘት 25 በመቶ መቆጠብ አንችልም ሲሉ መምህራን ተናገሩ። ሰላም ጤና ይስጥልን ተመልካቶቻችን፣ ከጀነሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። የጀነሬሽን ሚዲያ ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሶ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱም። ጤና ይስጥልን የመንግስት ሰራተኞችን የቤት ባለቤት ለማድረግ ስምምነት መፈረሙ ይታወሳል። በአዲስ አበባ ከተማ የሚገኙ የመንግስት ሰራተኞችን የቤት ባለቤት ለማድረግ የሚያስችል ነው የተባለው የውል ስምምነት፣ ስምምነቱን የተፈራረሙት የአዲስ አዲስ ከተማ ቤቶች ልማት አስተዳደር ቢሮ እና የኢትዮጵያ ንግድ ባንክ ናቸው። በዚሁ መሰረትም ስምምነቱ መምህራንን ጨምሮ በከተማዋ የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ ማድረግ የሚያስችል መሆኑ የተገለጸ ሲሆን ስምምነቱ በአነስተኛ የወለድ መጠን በ2575 የብድር መርሃ ግብር የሚከናወን ነውም ተብሏል። ቀደም ሲል ተደራጅተው በመጠባበቅ ላይ የነበሩ ቤት ፈላጊ መምህራን በመርሃ ግብሩ ላይ ቅድሚያ እንደሚሰጣቸው ተገልጿል። የኢትዮጵያ ንግድ ባንክ በከተማ አስተዳደሩ ለሚገኙ ቤት ፈላጊ ሰራተኞች በዝቅተኛ የወለድ መጠንና በ ዓመት የሚከፈል ብድር ማመቻቸቱንም አስታውቋል። በከተማዋ የሚገኙ ከ40 ሺህ በላይ የመንግስት ሰራተኞችን ተደራሽ ለማድረግ መታቀዱንም ነው የተገለጸው። ይሁን እንጂ ታዲያ ከቤት ኪራይና ከእለት ፍጆታ ተርፎ ቤት ለማግኘት 25 በመቶ መቆጠብ አንችልም ሲሉ መምህራን ተናግረዋል። ዘጠኝና 10 ዓመት የስራ ልምድ ያለው መምህር 10 ሺህ ብር ገደማ ደመወዝ ነው የሚከፈለውም ብለዋል። ይህንን ተከትሎ ታዲያ መቆጠብ ለማይችሉት የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ብለዋል። ከሰሞኑን የአዲስ አበባ ከተማ አስተዳደር ከንግድ ባንክ ጋር መምህራንን ጨምሮ በከተማዋ የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ ያደርጋል የተባለ ስምምነት ተፈራርመው ነበር። ስምምነቱ በአነስተኛ የወለድ መጠን በ25/75 የብድር መርሃ ግብር የሚከናወን ሲሆን 25 በመቶን መንግስት ሰራተኞች ይቆጥባሉ፣ 75 በመቶ የንግድ ባንክ ያቀርባል ብድር። ብድሩም በ20 አመታት የሚከፈል ነው ተብሏል። ንግድ ባንክ 120 ቢሊዮን ብር ብድር እንደሚያቀርብም ተገልጾ ነበር። ፕሮጀክቱ ሶስት አመት የግንባታ ጊዜ፣ አንድ አመት የብድር መክፈያ እፎይታ አለው ነው የተባለው። ነገር ግን መምህራን ይሄ የተባለ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 እንደሚገባል ሲሉ ጠይቀዋል። መምህራኑ ከቤት ክራይ እና ከዕለት ፍጆታ ተርፎ ቤት ለማግኘት 25 በመቶ የመቆጠብ አቅም እንደሌላቸው ገልጸው ሌላ መፍትሄ ይፈለግልም ብለዋል። የአዲስ አበባ ከተማ መምህራን ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ትበለጽጋለች በሚል መሪ ሀሳብ ስብሰባ ተካሂዷል። በአዲስ አበባ ከተማ የንጋት ጮራ ትምህርት ቤት መምህር በውይይቱ ላይ ከተማ አስተዳደሩ የመምህራንን የቤት አቅርቦት ችግር ለመፍታት ያመቻቸው 25 በመቶ የቤት ግንባታ ቁጠባና 75 በመቶ የባንክ ብድር ጥሩ መሆኑን ጠቅሰው ሆኖም በ ኑሮ ጫና ምክንያት 25 በመቶ መቆጠብ እንደማይችሉ ተናግረዋል። ሌላ አስተያየታቸውን የሰጡ መምህር ከቤት ኪራይ እና ከዕለት ፍጆታ ተርፎ ቤት ለማግኘት እንድንቆጥብ የተጠየቅነው የ25 በመቶ ቁጠባ ለመክፈል ያዳግታል ብለዋል። ሌላ መፍትሄ ሊፈለግልን ይገባል ሲሉም ጠይቀዋል። ለመምህራኑ ጥያቄ ምላሽ የሰጡት የአዲስ አበባ ከተማ ከንቲባ መምህራን ያነሷቸው የቤት ጥያቄዎች ትክክለኛና ተገቢ ናቸው ብለዋል። መምህራን ከዚህ በፊት በነበረ ስብሰባ ያነሱት ጥያቄ ለቤት ግንባታ የሚውል በነጻ መሬቱን ስጡን የሚል ነበር። በተጨማሪም የብድር አገልግሎት አመቻቹልን የሚል ጥያቄ ነበር። በዚህም ብድሩ ተመቻችቷል ሲሉ አብራርተዋል። 25 በመቶ መቆጠብ የሚችሉ እንዲቆጥቡና 75 በመቶ የብድር አገልግሎት እንዲያገኙ የማድረግ እድል ተመቻችቷል። መቆጠብ ለማይችሉት የቤት ኪራይ ገንብቶ ለመስጠት እየተሰራ ነው ብለዋል። 5000 ቤቶችን ለመምህራን ከኪራይ ወደ ባለቤትነት የማዘዋወር ስራ መስራቱን አያይዘው አንስተዋል። የመምህራን የቤት አቅርቦት ችግር ለመፍታት በማህበር የማደራጀት ስራ እየተሰራ ነው። በተሰራውም ስራ 350 ማህበራት ተደራጅተዋል ብለዋል። ተመልካቾቻችን ከጀ ጀነሬሽን ሚዲያ የሰዓት ወቅታዊ መረጃዎች እነዚህን ይመስሉ ነበርም በሌላ ወቅታዊ መረጃዎች እስከምንገናኝ ጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ አገልግሎቱን ያበረታቱም በሌላ የጀነሬሽን ሚዲያ ዜናዎች እስከምንገናኝ ጤና ይስጥልኝ።